ጭራሽ አንድ ሽንት ቤት ውስጥ እየሸናችሁ እያሳያችሁን ነው። አው እየቀራችሁ እሱ ነበረ እና ሻወር እንዴት ነው በእናታችሁ? ከሻወር መልስ ነው እንግዲህ የቪዲዮ እየተቀረጸ ያለው። አሁ ማሳጅ አድርግ እንጂ በጣም ነው የተጎዳው። ወይኔ ውሽሜት በጣም ማለት እንደምትንከባከቢው ወይኔ በላቸው። በጣም ብዙ ስራ እየሰራ ስለደከመው ሻወር ቤት ድረስ እንደሞ ያቡችላምን ይሰራል ከኋላችሁ። ጭራሽ እያማዳርሽ ነው ሽንት ቤት ላይ። እኔ ግን ይህን ስቅጠጥ ያለኝ የምር ሰው ትዳር ላይ ገብቶ ይህን ያህል በዚህ ላይ በዚህን ያህል መባለቅ አስፈላጊ ነው ብዬ አላስብ እና በጣም በደንብ ፈገግበል እንጂ እንዲ ሪላክስ እያደረገች አይደል? እንዲ እንደዛ ነገር በደንብ እያየሹ ምላስሽ ነው ውጪ ደግመታጠፍ ውይ ከኋላ ደግሞ ያለው ምስክር ነው አይደል? አዎ፣ ምስክር ምስክር። አንድ እስኪ ቀና ብለያቸው እንጂ። አንተም ሽንት ቤት ተከትለህ ገባ። እንግዲህ ከአዲስ አበባ ቡታጅራ ከቡታጅራ ደግሞ ሽንት ቤት ተከትለ። ወይኔ በጣም ነው ደስ የምትሉት። ሁ ጉድ እኮ ነው። አረ እንደው ስንቱን እንቻለኛ። እንደው ምን ይሻላል?